ከላጤነት እስከ አባወራነት። ያ አፍቃሪው ወዳጄ አሁንም ሀያቱ በዛች በሚያፈቅራት ልጅ እንደተመሰቀለ ነው። ከእርሷ ጋር የተረባበሸ ቀን ውሃ አይጠጣ፣ ምግብ አይበላ፣ ሌት እንቅልፍ አይተኛ፣ ጠዋት ቆርሶ አይቀምስ፣ ቀትር ለምሳ እጁን አያነሳ፣ ምሽት እራት መንካቱንም እንጃ። ከእርሷ ጥሩ የሆነ ቀን ደግሞ ሌቱ እንደ አስራ አራተኛው ቀን ጨረቃ ደማቅ ነው። ማለዳው ድርብ ድርብርብ ያለ ብርሃን ነው። ቀኑ ብራማና ወግታማ ነው። በእጽዋት ስራው ይጋባል። ምሳ ምን ልጋብዛት ብሎ ይገለገላል። ድብን አድርጎ ነው ያለምንም ሌታ ይወደዳት። ከልክ በላይ ነው ያፈቀራት። አሁንም አሁንም አብዝቶ ነው የወደዳት። ብቻ እስክንታዘበው ድረስ ነው ይወደዳት። በሰው አይን ውስጥ እስኪገባ እና እስኪታዘቡት ድረስ ነው የወደዳት። አትንኩኝ፣ በእርሷ አትምጡብኝ፣ ከእርሷ አታላቁኝ፣ አትገላግሎኝ ብሎ ነው የወደዳት። በእርግጥ ወዷታል። ወዷታልም አይገልጸውም። ዚክሩ ናት፣ ከአፏ አይለያትም። ሲናገር እሷን ይጠቅሳል፣ መጽሐፉ ነች። ሲያወራ ወሬው መሀል ጣል ያደርጋታል፣ ቅመሙ ነች መሳቅ ሲያምረው ስለ እሷ ያነሳል። ፈገግታው ነች። ሲደብረው ደውሎ ድምጿን ይሰማል። ነሽዳው ነች። እንደ እብድ ብቻውን የሚያወራው በእሷ ምክንያት ነው። እንደ ሞኝ ሰው ያዩ ያለ ምንም የሚስቀው እሷን ሲያስባት ነው። ኒካህ አላሰሩም። እንዲህ መቀራረቡን ግን ማን እንደፈቀደላቸው አላውቅም። እረፍ፣ የሀራ መንገድ ላይ የያዝከው ስንለው ለመጋባት ቃል አለን ይላል ይሞግተናል። እንደሚያገባት እርግጠኛ ሆኗል፣ ለራሱም ነግሮታል፣ በእርግጠኝነትም ይምላል። አሁንም አሁንም ይደውላል። እርሱ አሁኑን ቢያገባት ደስ ባለው፣ እርሷ ግን ዛሬ ነገ እያለች እንደ ቀበሌ ጉዳይ ቀጠሮ አበዛችበት፣ እንደ ፍርድ ቤት አመላለሰች፣ እንደ ስራ ፈላጊ አደከመች በፋይሉ ላይ ውሳኔ ለመስጠት ዛሬ ነገ፣ ቆይ ላስብበት ብላ አዘገየች። የሆነ ቀን ትወዳታለህ አልኩት። አሀ፣ ምን ለማለፈልገህ ነው አለኝ፣ ከንፈሮቹን ጥግና ጥግ ድረስ እየተለቀቁ ስለመውደዱ ብዙ መናገር አይፈልግም። ግና ድርጊቱና ሁኔታው ከቃሉ በላይ ጮሆ ይናገራሉ። ደክሟል፣ ዝሏል፣ ተበልቷል፣ ቋል። በእርግጥ ፍቅር መሸከም እጅግ በጣም ከባድ ነገር ነው። እርሱ መውደድን እያጣጣመ ነው። እኔና ጓደኞች ደግሞ እባክህን አትጃጃል፣ ራስህን አትሸውድ እንለዋለን። እባክህ አትጃጃል፣ ወይ ግባ ወይ ውጣ፣ ወይ አግባ ወይ ፍታ እንለዋለን። የወንድምነታችንን እንመክረዋለን። እርሱ ግን መስመውጥጥ ነው። በፍቅሩ የተገፉ ወደ ፊት ወደ ፍቅሯ ገፋ። ለወደር ሰው መድከም እረፍት ነው ይላል የማንም አይደለችም ይሄን የሆነች ብሎ ይፎክራል፣ ይዝታል። ስትደውል አጠገቡ ያለች ይመስል ወይ እያለ ሰከክ ወከክ ሰከክ የሚለው ነገር ግርም ይለኛል። ብሽቅ ነገር ነው እለዋለሁ። ስልኩን ሲዘጋ ሆ አንተ ምን አንተ ምን ተነካ ምን አለብህ ይለኛል፣ ፊቱ እየፈካ አይኑ እየበራ ለምንም ይሁን ለምንም ለእርሷ የሚያወጣው የትኛውም ከባድ ወጪ አንድም ነገር አይቆጨውም፣ እንዲያውም ያዝበታል። ለእሷ የሚሰጠው ጊዜ ቅንጣት ታክል አይዘጽተውም፣ እንዲያውም ያጥርበታል። ዘውትር ከሶስት ሰዓት በኋላ ስልኩ ረጅም ነው። ለእርሷ የተያዘ ጊዜ ነው። ለሌላ ሰው ቦታ የለውም። ፈገግታው ሳይደርቅ ቢሮ ይገባዋል። ከንፈሩ ሳይመለስ ስራ ይደርሳል። ፍቅር የጥሩ ስሜት ምክንያት ነው ወዳጆች። ስልክ ሲጮህ የእሷ ከሆነ አንስቶ ከፍ አድርጎ እያየው በፍቅር ስሜት ፈገግ ይላል። በሁኔታ አለም የደወለች የሚል ይመስላል። ከዚህም እንደገና በፍቅር ስሜት ወይ ይላል። ተርክክ ይላል። ወይ ካለ እሷ ነች። እናውቃለን። ያኔ ታዲያ ወድ አጣቀው ትኩስ አይሳሙ በአይንም ሆነ በእጅ ምልክት ቢጠሩት ዓለም ላይ የለም። እንደ ቁርአን ያደምጣታል፣ እንደ ሶላት ሁሹ ያደርግላታል። ትዕዛዝ እንደሚቀበል ነገር ይበጥም ሆነ ያደምጣታል። እስክርቢቶ አንስቶ ማስታወሻ ላይ የሆነ ነገር ያሳፋል። ከዚያ ቀና ብሎ ነጭ ጥርሱን ያሳየናል ብልጭ ቦግ ቦግ ብልጭ እያደረግ ምንድን ነው እንለዋለን አይ ሚስጥር ነው ይለናል ማስታወሻዎቹን ይሰበስባል እኛም ከሚረብሽ ሁሉ እንደዛ በቆየልን ምን አለበት እንላለን ሳይጋቡ እንዲሁ በስልክ በሩቁ እየተደጋገኑ ወራቶች አለፉ። በዚህ ሁሉ ዘመን ፍቅር ከሷ በላይ ለመሆን ነው ጥረቱ የመውደዱን ጣሪያ እንዴት እንደሚገልጽ ስም ጭንቀቱ። ለዚህም በሀሳብ ይደክማል። በሆነ ነገር የመውደዱን ከቀደመችው ይናደዳል። በሰርፕራይዝ ከበለጠችው ይበሽቃል። ሁሌም ሊቀድ ቀድማት ነው ጉጉቱ። ከጉጉቱ የተነሳ የዛሬን ሳይሆን የነገን ጥሩ ውሎ ይመኝላታል። ከዛሬ አልፎ ስለ ነገ ያስብላታል። ነገ ምሳም በላሽ፣ ነገ ጥሩ ቀን አሳለፍሽ፣ ነገ ነገ ማለት ሁሉ ያምረዋል። ሆዱን ይዞ ሆዴ ይላታል። እናት ያለው እማዬ እማዬ ይላታል። አንጀቱን ካሰረ ቆይቷል። የአንጀቷ ጥገኛ ሆኗል። በአጠቃላይ ፍቅር የሚባለው ነገር ከባድ ጉዳት አድርሶበታል። ራሱን መከላከል በማይችልበት ሁኔታ አፈራርሶታል። ጠንካራ ምሽኩን ንዶበታል። ይንቀሳቀሳል እንጂ ወርቋል። ይሄዳል እንጂ ዘሟል። ከሷ ጋር ያልተጋባ ቀን አለቀልን። እንኳን እሱ እኛንም ይጠይቀናል። ኮምፒውተሩ ላይ ቢቀመጥ አይሰራም። የሆነ ነገር ቢነካካም ሀሳብ አይመጣለት ብዥ ይልበታል። እሺ፣ በዚሁ ከቀጠሉ በእርሷ የተነሳ የሚለዋወጡ ስሜቱ ከበደ እንለኛው የስራ ባልደረቦቹ መረረን። ለምን አታገባትም ብለን በተደጋጋሚ መከር ነው ከመምክርም አልፈን አስመከር ነው። እባካችሁ፣ የእሷ እቅድ አሁን አይደለም ገና ነው ይለናል። እሺ እንዲህ ከምትረክም ለምን አትተዋትም? ተዋትና ሌላ ፈልግ እንፈልግ። እርሱም እንዴት አድርጌ ይላል። የተወጋ ልቡን እየያዘ እንዲሁ እየተረከሙና ልብ እየተፋሰሱ 3 4 ወር 6 8 ወር አልፎም አመት ሊሆነው ቀረበ። አመት ሆነ። አንድ ቀን ጥሩ፣ ሌላ ቀን መጥፎ የሚሆንበት ሁኔታው ግራ አጋባን። ስለሆነም እሱን ለመያዝ እሷን ለመያዝ ግድ ይሆንብናል ብለን አሰብን። አንድም ልናጋባው አሊያም ተገባ ልናፋታ አወሰነን። እሷን እናቃት ቢሆንም ስልኳን ስንጠይቀው በሙሉ ሽታ አቀበለን። ደወልንላት። ልናገኛትም እንደምንፈልግም ነገርናት። እርሱ አስቀድሞ ነግሯታል። በሱ ጉዳይ እንደምንፈልጋትም ገብቷታል። እሺ መጣለሁ ብላ ተቀጣጠርን። ከዙሁር በኋላ ቁጭ ብለን ጠበቅናት። እመጣለሁ እንዳለች አስር ደረሰ። ከአስር በኋላ ተስፋ ሳንቆርጥ በእልህ ቆየናት። በስተመጨረሻም ሲደክመን የመጨረሻችንን ደወልንላት። አልተመቸኝም ቀረሁኝ ብላ አለችና ድፍረቷ ገረመን። እሱን ብታከብር ኑሮ እኛንም አክብራን ትመጣ ነበር ብለን አጉረመረም። ትልቁ ተናዳጅ እኔ ነበር። ቆሌ አይምሮ የጠላት ሰው በተለይ የጓደኛውን ጓደኛ በትልቁ ማክበር አለበት የሚል ጽኑ አቋም አለ። የመጣለትን ጉዳይ ቢቀበልም ባይቀበልም የሚፈልግ ሰው የሽማግሌን ጥሪ እና ቀጠሮ የማክበር ግዴታ አለበት ባይ ነው። እናም አንገታችንን ደፍተንና ተናደናም ሽተን ወደ ቤታችን ተመለሰ። ማታ ደወለልኝ። ትተዋታለህ አትተዋትም አልኩት በቀጥታ። ቁም ነገር እና አክብሮት የሌላትን ሴት ምኗን ነው የወደድከው? ብዬ ራሴን ጠየቅኩ። ፍቅሯንም ተጠራጠርኩ። ከቀድሞ ሀሳቤ አንሳብኝ አለች። ከዓይኔ ወርዳለች። ከዚያ ቀን ጀምሮ ስለ እሷ ባነሳብኝ ቁጥር ፊት ነሳሁት። እሱም ተኮኮ ይለናል እየደጋገመ ግን በቀላሉ ሊተወው እንደማይችል እኛም እናውቃለን። ፈጽሞ አይሆንለትም። አይቆርጥለትም፣ አይቋቋምም። ሁኔታዋ ሁሉ የሸገርን ውሃ ነው። ሄደች፣ በቃ ተመልሳ አትመጣም ብሎ ሲያስብ ድንገት ተመልሳ ትመጣለች፣ እንደገና ፍቅሩ ያገረሽበታል። መጣች ብሎ መደሰት ሲጀምር ወደ አሁኑ ሌላ ሰው ትሆንበታለች፣ ተመልሳ ትሄዳለች። በቃ አልፈልጋትም ይላል፣ ከአሁን በኋላ አልቀርባትም ብሎ ይወስናል። ዳግም ስትመጣ ያባብላታል፣ ሳያጠፋ ይቅርታ ይጠይቃታል። የፍቅሩን ልክ ያስረዳታል። ሳያገባት በሀሳብ አብሯት ኖረ፣ ሳታገባው ደጋግማ ፈታችው። ከምር ወዳው ይሁን አይሁን አናውቅም። አማራጭ አድርጋ ሀሳቡን ሌላ ጋ እንዳይሄድባት አስቀምጣ ሌላ እየተባበቀችበት ቢሆንም ምን ማወቅ የላት ወይስ በፍቅሩ መስተቀየቱ በራሱ ደስታ እየሰጣት ይሁን አላህ አለም። ብቻ እሱን መያዣ ረዥም መንገድ እሷ እጅ ላይ አለ። በገመዱ ታቀርበዋለች፣ ታርቀዋለች፣ ታመጣዋለች፣ ትመልሰዋለች። ሪሞት ኮንትሮሉ እሷ ነች። ትከፍተዋለች፣ ትዘጋዋለች፣ ታጠፈዋለች፣ ታበረዋለች። ወደዳት። ስለወደዳትም ቆሰለ፣ ስለወደዳት ከሳ፣ ስለወደዳት ኮሰሰ፣ ስለወደዳት ብቻውን ሆነ። ስለወደዳት ከብዙዎች ከብዙ ተጣላ። ስለወደዳት ተናቀ። ስለወደዳት ምን አገባችሁ ብሎ ከወንድም ከሆቶች ጋር ገጠመ። የሷ ጉዳይ የኔ ብቻ ነው አለ፣ ማንንም አይመለከትም አለ። ስለወደዳት ብዙ ብዙ ሆነ። ከሴቶች ሁሉ እሷን ብቻ አየህ፣ እሷን ብቻ ተመለከተ፣ እሷን ብቻ ወደደ፣ እሷን ብቻ ፈቀረ። ቢመከር ቢመከር ወይ ፍንክቻ አለ። እኛም ደከም ቢሰለችን ጊዜ ይፈተዋል ብለን ተው። መተዋችን መልካም ነበረ። እርሷ ግን ጨዋታዋን ቀጠለች። እርሱን ማፍቀሩን ገፋበት። ቀናት ቀናትን ወለዱ። የእርሷ ነገር ግራ እየገባው መጣ። ስህተቷን ቢያውቁም ቢያውቅም ብዙዎቹን ስህተት አድርጎ የራሱ ስህተት አድርጎ ቆጠረ። ገና ቀስ በቀስ እየታከተው መጣ። ሰለቸው። በሂደት ተስፋ ቆረጠ። እሷን ለማግባቱንም ተጠራጠረ። ተዋት፣ አልተዋት እያለ ከራሱ ጋር ሞገተ። በዚህ ሁኔታ እያለ አጋጣሚ ከሌላ ሴት ጋር ተዋወቀ።